ያደርጓት ማለት ልጆቻ ይማታሉ። ውጭ ተናዳ መታ እሷም እኔን ነው የምትመታኝ። ውጭም ተናዳ ትምጣ በምንም አይነት ሁኔታ ውስጥ ሆነ እኔ ነው የምትመታኝ። ከዛ ሸኝ በቃ እኔ በዚህ ሁኔታ መስራት አልችልም፣ አልሰራም ስላት ወደ ኢትዮጵያ ነው የማሳፍርሽ አለችኝ ማለት ነው። እኔ ደግሞ ወደ ኢትዮጵያ መሄድ አልፈልግም ምክንያቱም እናቴን በምን ሁኔታ ላይ ትያት እንደመጣሁ ያውቀዋሉ። እኔ ነኝ የማግዛቸው ያሉበት ሁኔታ ስለማቅ ዝም አልኳት። ወደ ኢትዮጵያ ነው የማሳፍርሽ ስትኔ ፈርቼ ማለት ነው ቃማ ምናምን አላሰራችልኝ። እኔ ደግሞ ቃማ ሳይሰራ ወደዛ ማሳፈር እንደማይችሉ አላወቅኩኝም። አሳፍርሻለሁ ዝክ ላይ ፈርጅ ዝማልኩ። ከዛ ዛሬ ምንም ማራቀም ጠዋት ተነሳን። ተማሪ ልጅ አደረስኩኝ እና አብረን የምናደርሰው እሷንች ምትነዳው አንድ ስንመጣ ከዛ ስንመጣ ልብስ ከውስጥ ስታወጣ ይቻታለኝ ልብስ አውጥታ ማጠቢያ ውስጥ ከተተች እና ለምን ከተችዋለችን እኔ እኮ አልከተትኩት የማይቆጥ እኔ አልከተትኩን ስላት፣ አንቺ ነሽ ከተትሽ ምናምን ነገር አለችኝ። እና በቃ ተቆጣች፣ ገፈታተረችኝ፣ በእጇ መታችኝ። ከዛ ግቢና ኋጣጅ አለችኝ ማለት ነው። ከዛ ሆነ እኔ ገብቼ ጣርኩኝ ማለት ነው። ጧት ጧት ሻይ ትጠጣለች። ሻይ ለምን ገብቼ ሻይ እዛ ያንኑ ውሃ ስዳረሌን ልትደፋ እያስፈራራችኝ እንደማትለኝከላችኝም ወደ ኢትዮጵያ አምስት አመት እንትን ብዬሽ እዛው ትቀመጫታለሽ ብላ አስፈራራችኝ። ግራ ገባኝ። ራሴን አጠፋ ፈለግኩ ግን አንድ ምን ይሆናሉ

ሰላሙ አሌይኩም ራህማቱላህ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? አልሐምዱሊላህ እኔ ደህና ነኝ ማለት ነው። ውድ ቤተሰቦቼ እንደምታዩት እንግዲህ እንዲሰማችሁት እንዲያያችሁት ነው ነገሩ ማለት ነው። ጋይስ በነገራችን ላይ አንዳንድ ጊዜ ምን አለ መሰላችሁ እልፍ ብሎ እልፍ ይገኛል፣ ዲያቀው ላይ ለሞትን ይመኛል የሚባል ነገር አለ። ምንም ራስን የሚያስጠፋ ነገር ምንም እንኳን አይደለም። ለሚቃማ ሳታሰራ ቀርቶ አይደለም። ይቃማ ብታሰራ ራሱ የማሳፈር መብት የላትም። አንደኛ ደረጃ ማወቅ ያለባችሁ ነገር ማለት ነው። አዲሶች በጣም ስንት ልጆች እኔ የማውቃቸው ልጆች ስንት ልጆች ሳውዲ አረቢያ ላይ እያበዱ እንደገና ወደ ኢትዮጵያ እየገቡ ለቤተሰብ እዳ እንኳን ሊጠቅሙ ለቤተሰብ እዳ እየሆኑ ነው። መጀመሪያ አሳፍራለሁ ስትል መረጋጋት ብትሳፈሩ ሀገራቸው አይደል እንደጓደኞች ምገቡት። ለምን ድን አክትረስ የምትሆኑት ለምን ብትገቡ አገራችሁ ነው የምትገቡት። ምንድነው ችግሩ? ለምን አትገቡም ታዲያ? እርግጣው ብዙ ጣውረድ ብዙ ጣውረዶችን ልናስተካክል ብዙ ነገሮችን ልናስወግር ነው የምንመጣው ማለት ነው። ማንኛውም ሰው በዓላማ ነው የሚመጣው። ግን እለ ከተጻፈለት ውጪ ማንም ሰው ሊኖር አይችልም። ግን ደግሞ እናንተ ስላሰባችሁ እናንተ ስለተሰቃያችሁ እናንተ ስለተጨነቃችሁ አይደለም። ለምን የመጣችሁበት ኤጀንሲ አለ፣ የመጣችሁበት ኤምባሲ አለ። ምንም እንኳን ምንም እንኳን ባገለግላችሁ ቢያንስ እንኳን ውሰጂ ማለት ትችላላችሁ። ውሰጂ በሏት እንዲ ደውሉላቸው ለኤጀንሲ፣ ወይ ደውሉላቸው። መጀመሪያ ለራሳችሁ መጀመሪያ ለራሳችሁ ቆሙ። እናንተ ሰው ቆሙ፣ ነው ለሌላው ሰው እምት እምትሉት ማለት ነው። ስለዚህ እናንተ ስለተጨናነቃችሁ፣ እናንተ ይሄን ማድረግ አለብን ብላችሁ ስለወሰናችሁ ብቻ የሚሆን ነገር አይደለም። መጀመሪያ ራሳችሁን ጠብቁ። መጀመሪያ ራሳችሁን ሁኑ። ስለዚህ አረቦች በጣም ተበላሽተዋል። አሁን አሁን ላይ በተለይ በተለይ አዲስ ለመጡት ልጆች በጣም ከፍተዋን አረቦች ማለት ነው፣ በጣም ከፍተዋን አዲስ ለመጡ ልጆች ወላሂ፣ በጣም የሚያሳዝኑት እንጭላታቸው ተበላሽቶ በየጎዳናው ላይ የሚወርቁት አዲስ የመጡ ናቸው፣ በነገራችን ላይ ማለት ነው። እኛማ እንደ የሆኑ መሽም ለምዴ ናቸዋል፣ ስለዚህ አረቦች ከፍተዋል። ጠቅላላው ሳውዲ የሚሆን ዱባይ የሚሆን ኩዌት የሚሆን ኳተር የሚሆን ከፍተዋል። ግን ደግሞ የእነሱ ክፋት እንዳለ ሆኖ እኛ አክትረስ መሆን የለብንም። ቶሎ ብለን ጭንቀት ውስጥ መግባት የለብንም። እኔ አንጀቴን ነብላችሁ እንጂ ልጅ ወላሂ ለዚህ ማብሪያት ነው ያለቀስኩት። ሀቂቃ ማለት ነው ለምን ይከብዳል። ያን ስደት እየመረረ መጥቷን እያስጠላ መጥቷን። እውነት ለመናገር እኛ ለራሳችን ያንተ ወደር ነው አረቦች ጋር እንዴት ብሎ ማለት አረቦችም ከፍተዋል ክፋትን ያስተማርናቸው እኛንም ብለ እኛንን ብዬ ነው ማስበው። ለምን አረቦች ድሮ በጣም ደህና ናቸው። ሳን ደግም ደሞ አብሾችም ሲግማሙ ሸር ከማን ተማሩ? ከኛ ተማሩ። ወላይ በቀደም የሆነች ልጅ ነበረች እና ለህር ነው ኢጃዛ እንደዚህ እንደዚህ ሰው ሙቶ ቢለኸር ነው እና እናንተ ኢትዮጵያውያኖች ውሸት አይታክታችሁም እንኳን አይደለም ልደነግጥና እንኳን አይደለም ሂጂ ልትላት ማለት ምክንያቱም እኛው ውሸት አስተማርናቸው እኛው ተንኮል አስተማርናቸው አረቦችን እነሱ ደግሞ ጥፍ ትርብ አድርገው እየመለሱልን ነው አሁን ላይ ማለት ነው ግን ምንድነው የቆያችሁም ሆኑ አዲስም ሆኑ መጀመሪያ እናንተ ስቆሙ ነው ሁሉም ነገር የሚኖረው ማለት ነው ለደካማ ቤተሰቦችሽ ለራስሽ ብትኖሪ መጀመሪያ መጀመሪያ ዋናው ነገር ማሬ ሁላችሁም ማለት ነው፣ በአረብ አገር ያላችሁ እህቶችን ምንም በቃ ለመጣው ነገር አክትራስ አትሆኑ። መጀመሪያ ራስ ደህና ከሆነ ስደት፣ በአንዱ ቢከፋብሽ፣ በአንዱ ታጅልሽ። መቼም ስደት ክፍት ነውና ማለት ነው፣ አንዱ ቢከፋብሽ፣ አንዱ አይከፋብሽ። እስቲል እንኳን ብታሳፍረሽ አገርሽ ነው የምገቢው። እናንተ ግን አረብ አገር አብዳችሁ መልሳችሁ፣ ለዛ ለጠንክ ቤተሰቦቻችሁ ጠንክ አትሆኑ፣ የባሰ ጠንክ ማለት ነውና ተረጋጉ። አላህ የጻፈልንን እየኖርን እያለ ይሄን ያክል መጨነቅ፣ ይሄን ያክል መሆን የለብንም እራሳችንንም ደግሞ አደጋ ላይ ያለመጣል። እንዴ ምን አባቷ ተመጣለች? ምሬን ነው እንጂ ሲጀምር አረቦች ፊስ ሲሰጧቸው አይወዱም። የሆነ ሲገረፍጧቸው የሆነ ነገር እንትን ሲሏቸው ነው እንጂ ፊስ ሲሰጧቸው አረቦች አይቻሉም። አሁን አሁን ላይ ጠግበዋልና ማለት ነው። ስለዚህ ራሳችሁን ሁኑ፣ ራሳችሁን ስጠብቁ ነው። ራሳችሁን ሁናችሁ ስትኖሩ ነው። እናንተ ለራሳችሁ ስትኖሩ፣ እናንተ ከለላችሁ እኮ የላችሁም ጋይዝ። ኦሃ አስተምደፋ አባድረስ እስቲ ምን ምን መጠበቅ ነው እንዲ? ኦሃ አስተምደፋ አባድረስ መጠበቅ የለባትም። ትንሽ እንኳን ትንሽ እየሰዓት ታገኝሽ ዲዊ ዲዊና ለጀንስ የሚያርግሽ ነው ያርግሽ ምንም ማድረግ አስችልም። ከዛ ከአቅሙ በላይ አንኖስ ዲሽም እዚያው ተቃጣይ እዚያው አልቅሽ ካለሽ ደግሞ የራስሽን እርምጃ ውሰጂ። በቃ የራስሽን እርምጃ ውሰጂ። እንዴ ስንት ስንት አማራጭ እያለ ስንት አማራጭ እያለ ሞት ሞት እንደማራጭ ነው እንዴ? እንዴ እቺ ሴትዮ እኮ ቅንጭላቷ የተበላሸ ነው። እዚች ሌላ እኮ ውሃም ደፋችባት፣ በቁሟም ልገላት ነው እኮ፣ ብገፈትራትም ያው ሞቷ ነው እኮ ይችልሽ። ስለዚህ ራሳችሁን እየጠበቃችሁ ስሩ ለማን ብላችሁ። መጀመሪያው እኮ እናንተ ስቆሙ ነው ሁሉ ነገር የሚኖረው ማለት ነው። እናንተ ከሌላችሁ ሁሉም ነገር የለም ለምን ይህን ያክል ማልቀስ ይህን ያክል መገፋት ምንም ስለመጣ ነው ሰው ለማሳለፍ ቤተሰብ ልንረዳ ራሳችንን ልናሳልፍ ነው የመጣ ነው ሰው ግን ካልሆነ ግን ግዴታ አይደለም ይሄ ነገር። ራሳችሁ እንደዚህ አደጋ ላይ እናንተ ስትኖሩ ነው ነው ሁሉም ነገር የሚኖረው ማለት ነው። ስለዚህ ራሳችሁን አደጋ ላይ አታጡ። ራሳችሁን በጭንቀት እኔ ብዙ ልጆች ያበዱ ልጆች አውቃለሁ። ሀቂቃተን ማለት ነው ብዙ ልጆች ቅንጭላታቸውን እያጡ ምናምን ማለት ነው። ለምን እኛ ስንኖር እኮ ነው በጭንቀት ከሆነ የተጨናሽው እኮ እፎይታ ኖሮ ሊሰጥሽ ይገባ ነበረ። ግን ደግሞ ስትመጡ አንድ ለታገኙ አንድ ላታገኙ፣ የኔ ነጣ እናንተ አይደላችሁ የምትኖሯት እኔ እኔ ራሴ ነኝ የምኖረው። እናንተ ደግሞ የራሳችሁ ነው የምትኖሩት። ከሌ ተሳክቶለት አንከለ እንደዚህ አድርጓል እኔም ግዴታ ያን ነገር አገኛለሁ ብላችሁ ራሳችሁን ስታንድ ባይ አርጋችሁ የምመጡ አላችሁ። ስለዚህ ደስታ እንዳለ ሁሉ ደግሞ መከራም እንዳለ እያስባችሁ ማለት ነው። ስለዚህ ብዙም እንደዚያ አድርጋችሁ ራሳችሁን እስከምትገሉ ድረስ ራሳችሁን ይሄ እኮ የራስሽን በራሱ ቅንጭላትሽን እኮ ላይ ያበላሸው ነው። እሷም የእሷም ዱላ ተጨምሮ፣ ያንቺ ጭንቀት ተጨምሮ፣ ያንቺ ለቅሶ ተጨምሮ ቅንጭላትሽ እኮ በቃ ተበላሽቷል። እንዴት ያል ነገር ነው ጋይስ፣ እንደው እንዴት ያል ነገር ነው። እንደው ሰው በጉልበቱ ለፍቶ ፈግቶ ለበላ እንደው እንደ ጽኩ ነው እንደው ሰው እንደወራ አረጎች

የኔናት አንጀቴን በላችሁ፣ ወላሂ ለአዚ የኔናት ዲካማራ ዲካማናት ይነረድ ያለሁ ብዬ ስትል አንጀቴን በላችሁ፣ ወላሂ ለአዚ መጀመሪያ አንቺ ቆም ይሄ መጀመሪያ አንቺ ቅንጭላት ከቅንጭላት ሁኚ። የባሰ እናትሽን እንኳን ልትረጅ ቀርቶ አይደለም በዚህ ሁኔታ የባሰ በሽታ በሽታ ለእናትሽ እራሱ ላያዥ ለገናዥ የሚያስቸግር ነገር ነው። ጋይስ እኔ ወላሂ ቅንጭላታቸው እየተበላሸ የሚገቡ ልጆች በጣም ነው የማዚ ነው ወላሂ ነው የምላችሁ። በቀደም የሆነች ልጅ እንደዚሁ እኛ ነበር እንደዚሁ ቅንጭላቷ ተበላሽቶ ምናምን በቃ ድንገት ጮኸች አሉ። አለቀ የሷ ጮኸት ተጨምሮ የመድኃኒቱ ጮኸት ተጨምሮ በቃ ምንም ሳትፈል በቃ ቅንጭላቷ ተበላሽ ምንም ሳትሰራ አንድ ወር ብቻ እንዲሰራች ሁለተኛው ወርዋ ላይ አገርገባች። አስባችኋታል። ስለዚህ ጭንቀት የሚያመጣው ጭንቀት የሚያመጣው ሌላ በሽታ ነው። ስለዚህ አትጨነቁ። ሁን ያለው ነው የሚሆነው። አታልቅሱ። እምባ እኮ በራሱ እኮ ሌላ ችግር ነው ጋይስ

እያጣችሁት ነው ራሳችሁን ማለት ነውና፣ ሰላማችሁ ይብዛ። ለማንኛውም ሰላም አለይኩም ወረህመቱላ